እስመ አብ ቅዱስ ወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ክቡራንና ክቡራት የተዋሕዶ እምነት ተከታዮች እንኳን ለዳግሚያ ትንሣኤ በሰላም በጤና አደረሳችሁ አደረሰን ረሰን እንኳን አብሮ አምላካችን ስሙ የተመሰገነ የሆነ አምላካችን ኢየሱስ ክርስቶስ ዛሬ ዳግሚያ ትንሣኤ ብለን በቤተ ክርስቲያናችን እናከብራለን። ዳግም ትንሣኤ ማለት ሁለተኛ ትንሣኤ ማለት ነው። ሁለተኛ ትንሣኤ በቤተ ክርስቲያናችን ይከበራል። ሁለተኛ ትንሣኤ ስንል ክርስቶስ ሁለተኛ ተነሳ ማለት አይደለም። ሁለተኛ ተነሳ ማለት አይደለም። ይህ ማለት አምላካችን ኢየሱስ ክርስቶስ ለመጀመሪያ ጊዜ ለሐዋርያት ለቅዱሳት አንስት ተገልጦላቸዋል። በዚያ ሲገለጥላቸው ቶማስ አልነበረም። በሳምንቱ በሁለተኛው በሳምንቱ በስምንተ ቁንጫሬ በለእተው ደግሞ እንዲሁ ለሐዋርያት በዝግ ቤት ገብቶ ሰላም ለኩልቅ ነው ሰላም ለሁላቸው ይሁን ብሎ ተገልጦላቸው በዚያን ሰዓት ቶማስ ነበረና ትንሳኤውን በመጀመሪያ ስላላየ ዛሬ በዳግመ ትንሳኤ አይቷል ቶማስ ማለት ነው። እንደውም ተጠራጥሮ ነበር። እናሱ ምታት ነው ብሎ ጌታችን ኢየሱስ ክርስቶስ በዝግቤት ስ ስለዚያ ስለሚፈጸም ምታት አይደለም የተወጋው ጎኔን የተቸነከረ እጄን ኤ ብሎት አይቶ ዳሱ አምኗል። ሀዋርያትን በመጀመሪያ ሲነሳ ስላዩ ዛሬም ሁለተኛ ተገልጦላቸው ትንሳኤውን በሁለተኛ ክርስቶስን መድኃኒታችን ኢየሱስ ክርስቶስ አይተዋል ማለት ነው። ቶማስም የታየው ዛሬ ስለሆነ ዳግም ትንሳኤ ተብሏል። ይህ ሁለተኛው ትንሳኤ ወይንም ሁለተኛ ለሀዋርያት የተገለጠ ማለት ነው። አሁንም ወደፊት ደግሞ ባለ ሀምሳን ስንጨርስ ሶስተኛ የትንሳኤን እንደዚ እንደ ዛሬው አከባበራችን በቤተ ክርስቲያናችን ሥርዓት የትንሳኤን በዓሉ እናከብራለን ማለት ነው። ሶስተኛ የትንሳኤን በዓሉ እናከብራለን። በምሳሌ አሁን ሳምንት የተባለው ቀለምና ዛሬ የተባለው ቀለም በቤተ ክርስቲያኗ ሥርዓትና ሕግ ያው ቅዱስ ያሬድ እንደሰራልን እንዳስቀመጠው ሊቃውንቱ ሲያመሰግኑ ሳምንት ያመሰገኑትን ነው ዛሬ የሚያሉት። አሁንም ደግሞ ለመጨረሻ ጊዜ ባለ ሀምሳ ስንጨርስ እንዲሁ የዛሬውን ቀለም ነው ነው የምንለው ያ ደግሞ ሶስተኛ ነው ማለት ነው ያም ሶስተኛ ስንል ክርስቶስ ሶስተኛ ተነሳ ማለት ነው አሁንም እንዲሁ መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እነሱ በጥብርያዶስ ተገልጦላቸው ነበርና ያንን ለማዘከር ነው ሶስት ጊዜ ነው የተገለጠ አምላካችን ኢየሱስ ክርስቶስ የትንሣኤ ተገልጦላቸዋል እንደገና የዳግም ትንሳኤ፣ ወይንም ያግቦተ ግብር ይላል። ከዚያ የጥብርያዶስ ተገልጸላቸዋል። ሶስት ጊዜ ለሐዋርያት ስለተገለጠላቸው ለሁሉም ማለት ነው፣ ለአንዱ፣ ለሁለቱ፣ ለሶስቱ። ባለሟሎቹ ግን ሁልጊዜም በየቀኑ ይገለጥላቸዋል ነው። ለመላው ግን ጠቅላላ የተገለጠላቸው ሶስት ጊዜ ስለሆነ እንዲሁ ትንሳኤውን ሶስት ጊዜ እናከብራለን ማለት ነው። ይህን በማየት ቤተ ክርስቲያናችን ቀለሙን የትንሳኤውንም የዳግም ትንሳኤውንም የመጨረሻውንም የባለ ሀምሳ መጨረሻ ቀለም በአንድ ሌላ ቀለም ሳታስገባ ግን ሚሊደረሶስ ለማሰብ ያንን ሊቃውንት ያመሰግናሉ ማለት ነው። ሌላው ሶስተኛ የምናመሰግንበት ደግሞ ሶስት ቀን የምናመሰግንበት ምክንያት ወይም ሶስት ጊዜ የክርስቶስን ትንሣኤ የምናስታውስበት ምክንያት መድኃኒታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ስለተነሳ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሯል ለማለት ትንሣኤውን ሶስት ጊዜ እናከብራለን። ሶስት መዓልት እና ሶስት ሌሊት በከርሰ መቃብር ስላደረ ሶስት ጊዜ ትንሣኤውን እናከብራለን። ያልኩ ሶስት ጊዜ የሚከበርበት ምክንያት። ሌላው ባለ ሀምሳን እንደ አንድ ሰንበት አድርገን አሁን ባለ ሀምሳ ሲባል ጠቅላላ እንደ ትንሣኤ የሆነ ነው የሚከበር ያው ቃል እግዚአብሔር ቢለያይም፣ ሌላዎችም ስራዎች እንደ እንዳንዱ አሳምንት ከእሁድ እስከ ዳግም ትንሣኤ እንዳለ አድርገን ባናከብረውም ጠቅላላ ቤተ ክርስቲያናችን ግን ባለ ሀምሳው ጠቅላላ ይከበራል። እንደ ሰንበት እንዳንድ ነው ተብሎ እንደውም የደስታ ቀን ነው ባለ ሀምሳው፣ ሀዘን የሌለበት ትካዜ የሌለበት በዚህ ሰዓት ሱባኤ ላይ እንጂ ማለት ሱባኤ የማይያዝበት ስግደት የማይሰገድበት ንስሐ የማይሰጥበት ቀን ነው። ብን የአምስተኛው እሱ ማለት ባለ ሀምሳው በጠቅላላ የደስታ ቀን ስለሆነ አንድ ሰው ንስሐ እንኳን ቢገባ በዚህ ሰዓት ንስሐ መግባት የለበትም። በዚህ ሰዓት ማዘን መስገድ መጦም የለበትም። ስለዚህ የደስታ ቀን ስለሆነ በበዓለ ሐምሳ ውስጥም ንስሐ አንገባም፣ አናዝንም፣ አንተከዝም። የደስታ ቀን ስለሆነ ሁሉም እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቶ ከሙታን ተለይቶ ተነሳ፣ የእኛንም ትንሳኤ እያሰብን የምንደሰትበት ቀን ስለሆነ ይህ በዓለ ሐምሳ በጠቅላላ ታላቅ በዓል ነው። በቤተ ክርስቲያናችን ዙሪያና በዚህ ዙሪያ በዓለ ሐምሳውን እናከብራለን ማለት ነው።